በሳምቱ ተመልሻለሁ። እንዴት ናችሁ? ፍቅርን ከክርስቶስ ትህትናን ከማርያም ተማሩ የሚል መዝሙር አለ። ትህትና ተምሳሌት ኢየሱስ ነው እንጂ መጽሐፍ ቅዱስ ራሱ ጌታ ኢየሱስ ምን አለ? እኔ በልቤ ትሁት ነኝ አለ። ትህትናን፣ ፍቅርን እያንዳንዱን ነገር የምንማረው ከክርስቶስ አንተ ደግሞ ለምቤታችን ያለ ጥላቻ ማለት ነው እንጥል ላይ ሁሉ ጸጉሩ አብቅሎባል። አንተ ፍቅርን ከክርስቶስ ትህትናን ከማርያም ያልተማረ አገልጋይ ነው የሚለው። ፍቅርን ከክርስቶስ እንማራለን፣ ትህትናንም እንማራለን። ነገር ግን ደግሞ በትህትናዋ የተመሰገነች የተደነቀች፣ የእግዚአብሔርን ቃል ይሁንልኝ ይደረግልኝ ብላ የተቀበለች ብጽዕት፣ እነሆ የጌታ ባሪያው ነኝ እንደ ቃል ይደረግልኝ ያለች ብጽዕት። አምላክን ወልዳ አልተመጻደቀች። የትዕትናን ጌታ በማዕጸኗ ያዘች ትሑቱን ጌታ ወልዳ ትዕትናን የለበሰች የትዕትና ትምህርት ቤት ሆናት እመቤታችን። ትውልድ ሁሉ ከእሷ ሊማር የሚገባው ትዕትና ነው። አንተ ግን ጥላቻ አውሮ ድንቁርና አይምሮን ደፍኖብህ እንጂ ከእመቤታችን ሌላ እዚህ ምድር ላይ ማነው ትሑት? የመልአኩ የቅዱስ ገብርኤልን ብስራት እንኳን ለመቀበል በትዕትናዋ ዝቅ ያለች ትዕቢትን ረግጣ የጣለች ልቧ ትሁት፣ አንደበቷ ትሁት፣ አረማመዷ፣ ህይወቷ ሁሉ ትሁት የሆነች ናት። ሰው እንኳን ከመቤታችን ቀርቶ ከተራሶ ይማራል። እኔ ወንድሜ ከአንተ ብዙ ነገር ተምሬያለሁ ይባላል። እህቴ እኔ ከአንቺ ብዙ ነገር ተምር ያለ ይላል እኮ ሰው። አንተ ከድንግል ማርያም ትዕትና አለማርማር ምክንያቱም ልብህ በትዕቢት ስላበጠ እንዴት አርጋ አንተ ትህትናን ከማርያም ትማራለህ? ምክንያቱም አንተ የዲያብሎስ የግብር ልጅ ስለሆንክ ልብህ በትዕቢት ተወጥሯል። ትህትናን አታውቅም። እስቲ የያዝከውን መጽሐፍ ቅዱስ አንብበው። ሐዋርያው ቅዱስ ጳውሎስ ምንድን ያለው አንደኛ ቆሮንጦስ ምዕራፍ 11 ቁጥር አንድ ላይ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ አለ። ስለዚህ ቅዱስ ጳውሎስ እኔን ምሰሉ ካለ እመቤታችን እንደው እኔን ምሰሉ አላለችም እኮ አላለችም። ግን ከትትነው እንማራለን። ሐዋርያው ጳውሎስ ግን እኔ እንደ ክርስቶስ ትሑት ነኝ እናንተም ደግሞ እንደኔ ትሑታን ሁኑ ብሎ ከነገረ፣ እንዴት ነው የአምላክናት ከቅዱስ ጳውሎስ ልታንስ እምችለው ከቅዱሳን ሐዋርያት ከጻድቃን ከሰማዕታት በህይወታቸው ካሳዩን መልካም ነገሮች እንማራለን። ለዚህ ነው ሐዋርያው ቅዱስ ጳውሎስ በእብራሃም መልእክቱ ምዕራፍ 13 ቁጥር ሰባት ላይ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ የኑሯቸውን ፍሬ የተመለከታችሁ በእምነት መሳሏቸው ያለው መማር ብቻ አይደለም፣ በህይወት ልንመስላቸው መጽሐፍ ቅዱስ ያዘናል። ድንግል ማርያም ጋር ምንድነው እንዲያጠማመደው ተማ ችግር አለብ ልብህን ያሳበጠው አእምሮን የደፈነው መንፈስ ወጋው እሺ ሁሉን ነገር ቶ ዘማሪ በረከት የዘመረውን መዝሙር እሽም ሰምተዋል ትውልዱ ልብ ጽት የሚሏት የሚለው ዝማሬው ላይ እችን ነገር ብሎ ነበረ።

ስለዚህ ከዚህ ከጥላቻ ውጣ፣ ከእመቤታችን ትዕትናን ተማር። በቲቢት አትወጠር። አንዳንድ ጊዜ ሁሌም እንደምለው ሁሉም ሰው እንደሚያውቀው ፕሮቴስታንት አንዱ ከአንዱ የተለያየ ነው፣ ዲኖሚኔሽናቸው እየተለያየ ነው። ሁሉም የራሱን ነገር ነው ይዞ ይመጣውና አንደኛው እዚ ጋ ትትናን ትትናዋ በጣም ያስገርማል ብሎ ይዘምራል። አንደኛው ደግሞ ትሁት ልትባል አይገባትም ይላል ይመጣና ደግሞ አንደኛው አይዘመርም ለቅዱሳን ይላል አንደኛው ደግሞ ስለ ትህትናዋ ዚጋ በመዝሙር ይናገራልና በጣም ዝብርቅርቅ ያሉ ናቸው እውነት ለመናገር ከዛ ውጭ ግን እንግዲህ መጽሐፍ ቅዱስ እንኳን እመቤታችንን ሙሴን ጭምር ትሁት ተብሎ ተገልጿል እመቤታችን ደግሞ ከትህትናዋ የተነሳ ለመግለጽ እንኳን የምትከብድ መላኩ መጥቶ ሲያበስራት እነሆ የጌታ ባሪያ ያለች ትትኗዋ፣ በጣም የሚያስገርም፣ በንጽሕና የተገኘች ብቸኛ፣ ከሴቶች መካከል አንቺ የተለየሽ የተባለች። ክርስቶስን ትሑት ካልን የእሱን እናት የትሑት እናት የማንልበት ምን ምክንያት አለ? ጳውሎስ እንግዲህ እኔ ክርስቶስን ነው መስለው እና እናንተ ደግሞ እኔን ምሰሉ ካለ እና እኔ ፍቅርን ከክርስቶስ ትትናን ከጳውሎስ ብል ትቀበላለህ። ግን እመቤታችን እዚህ ጋር ትሑት ናት ስል አትቀበልም። በጣም የሚገርም እኮ ነው። ትትናን ከማርያም መማር የእሷን አይነት ቅድስና ለማግኘት እንጂ እንደው ከተራ ሰውም እንግዲህ ያያም ሲል እንደነበረው ከማንኛውም ሰው ብዙ ነገር ልትማር ትችላለህ። እንትና ትሁት ነው፣ እንትና ትሁት ነች ብለን እንናገራለን እንኳን እመቤታችንን። ፍቅርን ከክርስቶስ ትትናን ከማርያም ያልተማረ አገልጋይ ይውረድ ካትሮኖስ ላይ የሚለው ግጥሙ በቃ ፍቅር እንደ ክርስቶስ። በፍቅር ውስጥ እኮ ሁሉ ነገር የተገለጸ ነው። እመቤታችን ትሁት ናት ማለት ክርስቶስ ትሁት አይደለም ማለት አይደለም። ለማንም ሰው መጠቀም የምንችለው ነው። ካልም የሆኑ ሰዎች ትሁት የሆኑ ሰዎችን የሚገልጽ ቃል ነው። ስለዚህ እመቤታችን ትሁት አይደለችም፣ ክርስቶስ እኔ ትሁት ነኝ ብሏልና ለሌሎች ሰዎች ይህንን መጠቀም አንችልም የሚል ድፍን ያለ ኬት የመጣ ተርጓሜ እንደሆነ የማይታወቅ ደግሞ ጥቅስ ይጠቅስበታል። በጣም እኮ የሚገርመው ጳውሎስን ምን ልታደርገው ነው? እሺ፣ ጳውሎስ እንደዛ ብሏል። እዚህ ጳውሎስ ትሁት ነኝ ስላለ ጳውሎስን ልተቸው ነው? አንዳንድ ጊዜ እንደው የመጽሐፍ ቅዱስ ክፍሎችን ራሱ በተጣመመ በማይገባቸው ቦታ ወስዳቸው የምሰነቅሩ ሰዎች አትሊስት ሌሎች ሰዎችን ታሳስታላችሁ። እንኳን ከመቤታችን አንተ ከእናትህ ከአባትህ ትናንት እማራለሁ። ምን ችግር አለው? ትሁት ብትላት ምን ይጎልባ? ሊጨመርላል? ልጅ ያከበራት አምላክ አለ። አንተ ምንም ብትላት አታዋርዳትም፣ አታከብራትም። ግን አትሊስት የያዝከው መጽሐፍ ቅዱስ አነቧለሁ የምትለው አንተን ትትና ካላስተማረ ሌሎች ሰዎች ትሁታን አይባሉም ካልክ አንተ ራሱ እኮ ትሁት ልትሆን አትችልም። የያዝከውን መጽሐፍ አንብበ በቃ ትሁት ሰው መሆን አትችልም ማለት ነው። ስለዚህ አንዳንድ ጊዜ እንደው የምትናገሩትን እንኳን ቤተክርስቲያንን ጥላቻ፣ መቤታችንን፣ ቅዱሳን ጻድቃንን፣ ሰማዕታትን መላእክትን ጥላቻ መጽሐፍ ቅዱስን ባልሆነ መንገድ ሰዎችን አታስተምሩ። እንደው እግዚአብሔር እንደው ልቦና አይስጣችሁ። ሌላ ምን እንላለን? ይሄ መቼም ከቅዱስ መንፈስ ሳይሆን እንደው ከዲያብሎስ ነው እንደዚህ አይነት አመለካከት እንጂ እኔ እንጃ። እመቤታችንን በዚህን ያህል ደረጃ መጥላት እጅግ ያሳፍራል። እንደው ራሳችሁን ብትመረምሩ መልካም ነው እንላለን። ሌላ ምን እንላለን? ወደ ቀጣይ ቪዲዮ እንሂድ። ፕሮቴስታንት ውስጥ ነቢያት የተባሉት ላይ ጠንቋይ ቤት የሚሄዱ አሉ። አልገባኝ። ጠንቋይ ቤት ሄደው ቤት ነገር በጣም እየተደጋገመ ነው። እስፔሻሊ እጃቸው ላይ ከሚያደርጉት ቀለበት ጋር ያያይዞ ያወራንንም ሰው እጃቸው ላይ ያለች ዳይመንድ የምትመስል ጥቁር ወይም አረንጓዴ ወይም ቀይ ዳይመንድ የምትመስል ቀለበታቸው ላይ ያላቸው ከጠንቋይ ቤት ነው የተሰጣቸው። አብዛኞቹ ነቢያት አይከብድም ስ መናፍስት እያባረሩ እያገለግሉ ብዙ ተከታይ እያላቸው አባሮ አያውቁም መናፍስት ያስቸኋሉ ይጮህላቸዋል ትንሹ መንፈስ ለትልቁ ትልቁ ሰው ትልቁ ልጅ ትንሿን ልጅ ወጥቶ እንደሚያስለቅስ ትልቁ አጋንንት በነሱ በኩል ሆኖ ትንሹን አጋንንት ይቆረኩማል ሰዎችን አሳምኖ ለማምጣት ለቆ ግን አያውቅም ይጮሃል መጮህ ይጮሃል አይለቅም ስር በሽተኛ ተፈወሰ ሲሉም ተመልሶ ነው የሚሞተው። ከዚህ በፊት እኮ ተነጋግረናል። የኔ የሚስቴ ወንድም ሁሉ ራሱ እነዚህ ሐሰተኛ ነቢያት ድናል ብሎ መድኃኒት ተቀብሎ ምናምን ገደሉት አላልኩ እንደዛው፧ ብዙ የገደሉት ሰዎች አለ። እንደሱ ነው የሚያደረጉት እንጂ ድኖ ማዕቅም አጋንንትም ለነሱ ጮሆላቸው ለቆላቸው ማዕቅም በመናፍስት እንደሚንቀሳቀሱ ደግሞ ከሚያደረጉት። አሁን ደግሞ ይሄ መናፍስት አሰራሩ ከምን ጋር ተያይዟል? ከዚህ በፊት ስንጮ የነበረው ከኒው ኤጅ ሙቭመንት ጋር ተያይዟል። በሳይክክ ፓወር ነው ብዬ ወደ አምስት መጽሄት እንዳውም ወንድማችን ሐዋርያ ታምር አታረቀኝም በስንት ምክር ከሌሊቱ እስከ ዘጠኝ ሰዓት ቁጭ ብዬ ምክሬው ቶ ይሄን ነገር ይሄ የመንፈስ ቅዱስ አይደለም፣ ሳይክክ ፓወር ተለማምዶ ነው ያመጣው። ነፍሴ ከውስጤ ወጣ ትሄዳለች ይለኛል። ማነው ታምር አታረቀኝ? ኧረ ትልቅ ታወቀ ትልቅ አገልጋይ ነው እኮ መክሬው፣ ነው አሁን ወደ ወንጌሉ መለስኩት። አንዴ ሳንዴ ስኩል የሚያስተማርኩት እኔ ነኝ፣ ደህንነትም ያስተማርኩት እኔ ነኝ። እሱማ አኩርፏል። በወቅቱ ብዙ አይነት ጥቃትም ሊያደርስብን እኔም ባለቤቴም ልጄም ላይም ብዙ ነገር አድርገዋል፣ በወቅቱ ማለት ነው። አሁንም ሊያደረጉ ይችላሉ። ከዚህ በኋላ ማረጉም የሚል ነገር የለኝም። ግን ምንድን ነው ያልኩት፣ እኔ በጌታም ስላሳደግኩት ይህን ሰው እሱም መስክሯል፣ ወጥቶ ተናግሯል። በወቅቱ ይሄ ይሄ ይሄ ይሄን ተው ወንጌል ብንሰራበትስ ስ ነው እኮ ያለኝ በአፉ በሳይክክ ፓወር ወንጌል አይሰራም። ሰው ብናመጣትስ በዚህ አይሰራም። ቄስ ከትልቅ ይቅርታ ጋር ይሄ በጣም ጥልቅ አንድ ህፃን ልጅ ወታ አይታል። ይሄን ከተናገረች በኋላ የተለያዩ ሰዎች ሀሳብ እየሰጡ ነው። እኛም ከሃይማኖት ቤተሰብ ጋር ይሄ ነገር እንዴት ጥልቅ ግንኙነት የቆየ ታሪክን ያለው እየተነገረ ያለበት ሁኔታ ነው። በሰፊው መረጃ አጠናክር ይሄንን የሚመለከታቸው አካላትም እንደው ፊት ለፊት አምጥተን ብናወያየ አይሻልም? ኬዝ ምንም ችግር የለውም እኮ እኔ መረጃ ያስፈልገውም እኔ ያለፍኩበት የኖርኩበት ስለሆነ ዝም ብዬሽ ነው የምተነትንልህ። ይህንን ያየሁትን ሌሎቹ ስላላዩት ስላልኖሩበት፣ ያኔ አሁን እንደዚህ ብለን ሃይማኖቱንም ለማስወቀስ ለፕሮቴስታንቱም ለወንጌላማኞ ለመጠንቀቅ ብለን እየሸፋፈን ነበር የመጣ ነው። አሁን ግን ራሱ እየተገለጠ ስለመጣ የምትሸፍነውም አይነት አይደለም። እሺ እንግዲህ እንደሰማችሁት ነው። እኚህ ሰው የፕሮቴስታንት ቸርች ውስጥ የሚያገለግሉ መምህር ናቸው። እነዚህ ሐሰተኛ ነቢያት የሚባሉት በአብዛኛው ጊዜ እኛ በተደጋጋሚ የምንናገርበት ጉዳይ ነው። ሐሰተኛ ነቢያት አሉ ሕዝቡን የሚያሳስቱ ለምሳሌ በባንካችሁ አካውንታችሁ ላይ ገንዘብ ይገባል፣ እንዲህ ታገኛላችሁ፣ ቤት ትገዛላችሁ፣ ምናምን እያሉ በጣም ሰዎችን የሚያሳስቱ አጋንንትን ማስጮህ የሚችሉ እንደውም እሳቸው ሲናገሩ ከሰማችሁ ትልቁ አጋንንት ትንሹን ማስጮ ይችላል። ስለዚህ ይህ ቀላል ነገር ነው። እነሱ ጋር ከሚጠቀሙት ከሚሰሩበት አሰራር የተነሳ እጃቸው ላይ ከሚያደርጉት ቀለበት የተነሳ ያንን ኃይል ይዘው ይህንን ነገር ማድረግ በጣም ቀላል ነው። ስለዚህ እንደዚህ አይነት ተደጋጋሚ ልምምዶችን ስለሚያደርጉ እንግዲህ በስም ራሱ ጠርተው ነው ሲናገሩ የነበሩት እና የዚህን ያክል ሐሰተኛ ነቢያቶች እንዳሉ እኛ በተደጋጋሚ ስንናገር፣ እንደውም በጣም ብዙ ጊዜ አንድ ፕሮቴስታንት የሆነ አቤል አቡና የሚባል ልጅ በተደጋጋሚ ስለ ሐሰተኛ ነቢያት ብዙ ጊዜ ይናገራል። እንደምታስታውሱት በቅርብ ጊዜ ጭምር የመጠለፍ አደጋ፣ የመታፈን አደጋ ሁሉ እንደደረሰበት የምናስታውሰው ነገር ነውና። እዚህን ያህል ድረስ ርቀት ተጉዘው እነዚህ ነገሮች ሊያደርጉ እንደሚችሉ እኝም ሰው ሲናገሩ እንደሰማችሁት፣ እኔም ላይ ቤተሰቦቼም ላይ እንግዲህ ጥቃት እስከ ማድረስ የሚደርሱ ሰዎች ናቸውና፣ የሚሰሩት አሰራር በሳይኪክ ፓወር ነው እንደ የሚጠቀሙት። ምን ችግር አለው ለወንጌል ብንጠቀሙ፣ ይህንን ነገር ጭምር ይሉኛል ብለው ሲናገሩ በጣም የሚገርም ነገር ነው። ስለዚህ ብዙ ሰዎች እንግዲህ ዳንን፣ ተፈወስን ወይም ደግሞ እዛ ቦታ ላይ ሄደው ስለጮሁ ወይ ደግሞ ውስጣቸው ያለው መንፈስ ስለጮህ የመዳን አይነት በቃ ተፈውሻለው የማለት በተደጋጋሚ እነዚህ ነገሮች ሲነገሩ እናያለን። እነዚህ ሐሰተኛ ነቢያቶች ደግሞ ትልቁ ነገራቸው አንድም የኦርቶዶክስ ቤተክርስቲያንን መስደብ፣ መተቸት ደግሞ በጣም መለያቸው የሆኑ ምንም ስለምንም ነገር ትትና የሌላቸው በጣም የሚናገሩ ምንም የማያፍሩ ሰዎች ናቸው። በአብዛኛው እንደምታውቁትና እነዚህ ሰዎች የሚሰሩበትን አሰራር እንዲያውም ከኒው ኤጅ ሙቭመንት ጋር ሁሉ የሚያያዝ ነገር እንዳለው ጭምር እንግዲህ ኒው ኤጅ ሙቭመንት የሚባለው ብዙ ታሪክ ያለው ነገር ነው። አሁን ወጣት የሆኑ ከእግዚአብሔር የማስወጣት በተለያዩ ወንጌልን በሚመስል መልክ ወጣቱን ከሃይማኖት ከእግዚአብሔር ውጪ የማድረግ አሰራር ያለው ነገር ነው ይሄ ኒው ኤጅ ሙቭመንት የሚባለው ያንን በዚህ እንደሚጠቀሙ ጭምር እንግዲህ ሲናገሩ ሰምታችኋል። እና አሁንም ደግመን ደጋግመን የምንናገረው ነገር ቢኖር እንደዚህ አይነት ሲቹዌሽን ውስጥ ያላችሁ በእነዚህ ሐሰተኛ ነቢያት ተብለው የሚጠሩ አጋንንት እናስጮሃለን፣ ይሄ ኃይል እኛ ጋ ነው ያለው፣ ተቀብተናል፣ ቅባት አለን እኛ ጋ የተለያዩ ነገሮችን በሳይኮሎጂ ጭምር እንግዲህ ምዕመኑን የሚቀልዱበት ሰዎች በጣም ብዙዎች ናቸው። እና ከእነዚህ ሰዎች እንግዲህ እንድትቆጠቡ በተደጋጋሚ እንናገራለን። እኚህም ቄስ እንግዲህ የፕሮቴስታንት ቄስ ናቸው። እኔ የፈለጋችሁትን ሰው አምጡ እና ማስረጃውን ላይ ያስፈልገኝም ትንትና አድርግ ያስቀምጥላችኋለሁ በዚህ ቦታ ላይ መጥቶ ከኔ ጋር የሚወያይ ካለ አይደለም የሚል ከሆነ መምጣት ይችላል ሲሉ ሰምታችኋል። እንደውም አንዱን እኔ ነኝ ያስተማርኩት ከዚህ ነገር እንዲመለስ ጭምር እኔ ነኝ ያደረግኩት፣ እና የሚጠቀሙት ነገር ይሄንን ነው። ስለዚህ ከአጋንንት ጋር እንጂ የሚሰሩት ከርኩስ መንፈስ ጋር እንጂ ከቅዱስ መንፈስ ጋር አይደለም፣ ስራቸውን የሚሰሩት ብለው በቃል በቃል ነው የተናገሩት። እና አሁንም ቢሆን እራሳችሁን እንድጠብቁ ነው መናገር የምንችለው። ሌላ ምንም ማድረግ አንችልም። በተቻለ መጠን ከእንደነዚህ አይነት ሐሰተኛ ነቢያት ተጠንቀቁ ነው የምንለው። ወደ ቀጣይ ቪዲዮ እንሂድ። እንኳን አደረሰ ለመስቀል በዓል። ምን መስቀል በዓል? መስቀል በዓል መስቀል ለአንተ መስቀል ለኔ ምንም ይማር አይደለም። እኔ ለኔ ምንም የሆነ የዛሬ 2000 ዓመት በእንጨት ላይ የተሰቀለው የናዝሬት ኢየሱስ ነው። ለኔ ምንም ብዬ ማስበው ነፍሴን፣ ነፍሴ ምሮን ብዬ ማስበው የተሰቀለውን እንጂ የተሰቀለበትም አይደለም። እርግጥ በመስቀል ብዙ አስተሳሰብ አለ። አንዳንዱ እንጨቱን በየአመቱ ያከብረዋል። እኛ ግን መጽሐፍ ስናገር፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን እንጂ የሚለው እንጨቱን አክብሮ አይደለም። እንጨት ኖርማል እንጨት ነው። ሌቦቹ ወንበዴዎቹም ማብረው ተሰቅለውበታል። ከዛ በፊትም ተሰቅለዋል። መስቀያም ነበር የፍርደኞች የወንበዴዎች መስቀያ ነው መስቀል። ስለዚህ የወንበዴዎች መስቀያ ነው ነው ወንበዴ ብለው እኮ ኢየሱስ ክርስቶስ የሰቀሉት። ከዛ በኋላ ብዙዎች ተሰቅለውበታል። መስቀል በነገራችን ላይ እኚህ ሰው ትክክል ናቸው። መስቀል ትርጉም ያለው ለክርስቲያኖች እንጂ ክርስቲያን ላልሆኑ ሰዎች ምናቸውም አይደለም። ልክ ለምሳሌ ለአይሁዳውያን መስቀል ምናቸውም አይደለም። አንድ ወንበዴ የሚሰቀልበት እንጨት ነው፣ ልክ እነዚህ ሰው እንዳሉት ማለት ነው። ስለዚህ እነዚህ ሰው ለምሳሌ መስቀልን ከአይሁድ ለይተው አያዩትም ማለት ነው። አይሁዳውያን፣ አዎ ወንበዴን የሚሰቅሉበት ነው። እዛ ላይ የሚመለከቱት ወንበዴን ነው። ይህም ሰው እንግዲህ ጌታ ኢየሱስ ክርስቶስን እንደ ወንበዴ ነው የሚመለከተው ማለት ነው። መስቀል ለዚህም ሰው የአንድ ወንበዴ የተቀጣበት መቀጫ ብቻ ነው ማለት ነው። ለኛ ለክርስቲያኖች ግን መስቀል እንጨትነቱ በአይሁዳውያን የተዘጋጀ መቅደስነቱ ደግሞ በእግዚአብሔር የተዘጋጀ ለሰው ልጆች ሁሉ ማስተሰርያ የሆነ የኢየሱስ ክርስቶስ ደም የፈሰሰበት መቅደሳችን ነው። ሐዋርያት በመልእክቶቻቸው ስለ መስቀል በተደጋጋሚ ይናገራሉ። ለምሳሌ ቅዱስ ጳውሎስ በገላትያ መልእክቱ ላይ ከክርስቶስ ኢየሱስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። ከክርስቶስ በቀር አይደለም ያለው፣ ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ብሎ ይናገራል። ጥልን በመስቀሉ ገደለ ይላል። በእኛ ላይ የነበረውን የዕዳ ጽህፈት በመስቀል ጠርቆ አስወግዶታል ብሎ ይናገራል። በተደጋጋሚ በመልእክታቸው ላይ ስለ መስቀል እያነሱ የክርስቶስ ኢየሱስን መከራ መስቀል ብለው እየገለጹ ያብራራሉ። ነገር ግን ይህ ሰው ከየትኞቹ ነው ሲባል አሁንም ራሱ ቅዱስ ጳውሎስ እንዳለው ፊልጵስዩስ መልእክቱ ላይ ብዙዎች ለክርስቶስ ኢየሱስ መስቀል ጠላቶች ሆነው ይነሳሉ ብሎ ይናገራል። ይህ ሰው ለምሳሌ ከነዛ ውስጥ አንዱ ነው። ለክርስቶስ ኢየሱስ መስቀል ጠላቶች ሆነው። በነገራችን ላይ አይደለም ለክርስቲያን ለሰይጣን እንኳን መስቀል ምንም ያልሆነ እንዲሁ ዝም ብሎ ተራ ነገር አይደለም። ሰይጣን እንኳን መስቀልን ሁልጊዜም ባየ ቁጥር በዛ መስቀል ላይ የሚመለከተው ጌታ ኢየሱስ ክርስቶስ አለ። ስለዚህ ከኢየሱስ ክርስቶስ ለይቶ ሰይጣን እንኳን አይመለከተውም፣ እንኳን አንድ ክርስቲያን ማለት ነው። ይህ ሰው ግን ከአይሁዳውያን ልክ እንደ አንዱ ስለሆነ መስቀል እርሱ ምንም አይደለም፣ በቃ አንድ እንጨት ነው። ይሄ በጣም የሚያሳዝን ነገር ነው። በነገራችን ላይ ከሐዋርያት በኋላ የተነሱ ሐዋርያን አቦ እጅግ በጣም በሰፊው ስለ መስቀል በጣም በሚያስደንቅ ሁኔታ ብዙ ነገር ጽፈዋል። መስቀል ለክርስቲያኖች ምልክታቸው እንደሆነ፣ መስቀል ለሰይጣን አሸባሪው እንደሆነ በጣም በተደጋጋሚ ጽፈዋል። ይህንን ነገር እኛ ክርስቲያኖች ብቻ ሳንሆን ሉተራንም በደንብ ታውቁታላችሁ። ለምንድነው ይህን ነገር ይህን ሰው የማታስተምሩት? ለምንድን ነው ሉተራን ፕሮቴስታንቶች ይህንን ሰው ስለ መስቀል ዝም ያላችሁት? እንዲህ ሲናገር እንዲህ በጌታ በኢየሱስ ክርስቶስ መስቀል ላይ ንቀትን ሲናገር ለምንድን ነው ዝም ያላችሁት? ለማንኛውም ሰላም ክርስቶስ ይብዛላችሁ። ብዙ ጊዜ እንግዲህ እንደሚነሳው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በዓላት ላይ ሁልጊዜም በዓላቶቿ በመጡ ቁጥር ጥምቀት ሲመጣ በጥምቀት ጉዳይ ላይ እንደዚህ አይነት ነገሮች ይነሳሉ። የመስቀል በዓል ሲመጣ እንደዚህ አይነት ነገሮች ይነሳሉና። እንዳለው እንግዲህ መጽሐፍም ለክርስቶስ መስቀል ጠላቶች እንደሚል ልክ እንደዚህ አይነት ሰዎች አሉ። ጥልን በመስቀሉ ገደለ ብሎ መጽሐፍ እየተናገረ መስቀሉ ዝም ብሎ መስቀል ነው ብሎ መናገር በራሱ ክርስቶስ የተሰቀለበትን መስቀል ተራ እንጨት ነው፣ ወንበዴዎች የሚሰቀሉበት ነው። ስለዚህ ክርስቶስንም ከወንበዴዎች አንዱ አድርጎ የመቁጠር በመስቀሉ ላይ የተደረገውን ነገር ጭራሽ ምንም እንዳልሆነ አድርጎ በዚህ ደረጃ መናገር ሁሌም እንደምለው ያው የእነሱ የአስተምህሮ ሁሉም እርስ በርስ ይለያያሉ ለዛ ነው አቡም እንግዲህ መጨረሻ ላይ ሉተራን ለምን ዝም አላችሁ እነሱ በመስቀል ላይ ያላቸውን አመለካከት ስለሚያውቅ ለምን ዝም አላችሁት ብሎ የጠየቀው ለዛ ነው እና እውነት ለመናገር በዚህን ያህል ደረጃ ስለመስቀል ለአንድ ክርስቲያን መስቀል ምኑም አይደለም ወይ አሁን ብዙ ቦታ እንደምታዩት እንግዲህ ፕሮቴስታንቶች መስቀል እንጨት ነው አያስፈልግም ይሉና ቸርቾቻቸው ላይ መስቀል ይሰቅላሉ አዳራሾች ውስጥ መስቀል ያደርጋሉ። ስዕል አያስፈልግም ይላሉ፣ ግን የሾህ አክሊል ያደረገ የክርስቶስን ስዕል ይሰቅላሉ፣ ቤታቸው ውስጥ፣ ቸርቾቻቸው ውስጥ ይሰቅላሉና እኛ ደግሞ እዚህ ጋር ስዕላትን በቤተክርስቲያን፣ በቤታችን ስናደርግ ለተቀረጸ ምስል አትስገድ ብለው ደግሞ ሌላ ነገር ያነሳሉና አንዳንድ ጊዜ ከመተቸት ያልዘለለ የሃይማኖት አስተምሮ ወይም ደግሞ የተቃርኖ ሀሳብ ነው። ሁልጊዜም ያ ፕሮቴስታንትም ማለት እንግዲህ ጥሬ ቃሉ ተቃዋሚ ማለት ነው። ስለዚህ በመቃወም የተጀመረ ነገር ሁልጊዜም ከተቃውሞ ጎን ነው ያለው። የሆነ እውነት አለ። ያንን እውነት ተቃርኖ የቆሙ ፕሮቴስታንት የሚባሉ አሉ ማለት ነው። ስለዚህ እነዚህ ፕሮቴስታንት የሚባሉት ሰዎች ደግሞ አንድ አይነት አይደለም አመለካከታቸው። የሁሉም የተለያየ ነው። በሺህ የሚቆጠር አመለካከት ያለው በክርስቶስ በድህነት ጉዳይ ላይ ራሱ በነገረ ክርስቶስም፣ በነገረ ቅዱሳን፣ በሁሉም በጥምቀት ብትሄዱ፣ በስጋው ደግሞ ብትሄዱ ሁሉም የተለያየ አመለካከት ነው ያለው። ግን አንድ ላይ ተሰብስበው፣ ግን እዚህ ጋር ያለውን እውነት ወይም የክርስቶስን እውነት ወይም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትከተለውን ትምህርት የተለያየ አመለካከት ያላቸው ሰዎች እዚህ ጋር ሆነው እሷን ግን በአንድ ላይ የሚተቹ የሚያጠቁ ሰዎች ናቸውና። እንደው በዚህ ያህል ደረጃ እናንተ ቤተ ክርስቲያንን ከመተቸት የራሳችሁን ያመናችሁበትን ብታስተምሩ፣ ከዛ ውጭ ደግሞ እውነቱን የእውነት በደንብ ብትመረምሩ ደስ ይለናል። ያው እንግዲህ በስተመጨረሻ እኔ የምለው የክርስቶስ ሰላም ይብዛላችሁ ነው። የዛሬ ቪዲዮች እኝን ይመስሉ ነበር። ሳምንት እስክንገናኝ ሰላም